ጌቶች አድርገን ላትይዝ ነው። ፈከይፈ ቢልአኢመቲ እንዴት ነው በመሪዎች ሼሆችን፣ ወልዑለማ ዑለሞችን፣ ወልሙሉክ እንደዚሁም ነገስታቶችን፣ ወገይሪህም ከነዚህም ውጭ አሉትን እንዴት ትይዛለ? ያኔ ቢገባቸው ኑሮ መላይካዎች፣ ነቢያቶች ጌቶች ተደርገው ይይዙ ነበረ። ነገር ግን እነሱ ካልተገባቸው እንዴት ነው እነዚህ አካላቶች ሊገባቸው የሚችለው ይላሉ። እና ከሀገራችን ላይ አሁን ሼኮችን ከመቃብራቸው እየሄዳቸው የምትንከባለሉ ሼኮች፣ ሌሎችን አካላቶችን የምታመልኩ አካላቶች አላህ ስብሃነ ወተዓላ ፈርተን ወደ አላህ ስብሃነ ወተዓላ ልንመለስ ይገባል። ከላይ የተዘረዘሩትን በአጠቃላይ ፍራቻም ሆነ የውስጥ ፍራቻም ሆነ የውጭ ፍራቻ ተወኩልም ሆነ ዱዓ ማንኛውም ነገር ከአላህ ውጭ ለማንም መዋል የለበትም። ለአላህ ስብሃነ ወተዓላ ብቻ ነው። ተውሂድ ይሄን ስለሆነ የሚሰብከው ማለት ነው። አላህ ሰብሃነ ወተዓላ ተውሂድን በትክክል ከሚተገብሩት አላህ ሰብሃነ ወተዓላ በትክክል ከሚያመልኩት ያድርገን። አላህ ያፈዘከው የኢማን ጥፍጥና እንዴት ነው የሚገኘው? ኢማን የሚጣፍጠው ምን አይነት ሰው ነው? የአላህ መልክተኛ ዓለይሂ ሰላቱ ሰላም ምን ይላሉ? በሰይል ሙስሊም ላይ ዛቀ ጣዕመል ኢማን የኢማንን ጥፍጥና አገኘ አሉ። ማነው ያነሰው ሲባል መረየ ቢላህ ባላ ስ አለ አምላክነት ረበን ባላ አለ ጌትነት ያመነ የወደደ ወቢልኢስላም ዲነን በእስልምና ሃይማኖትን ደግሞ እንደዚሁ የወደደ ያመነ ሰው ወቢ ሙሐመድን ረሱላ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ደግሞ መልእክተኛ በመሆናቸው የወደደ ሰው የኢማንን ጥፍጥናውን አገኘ፣ ኢማን ጣፈጠው ይላሉ ያላ መልእክተኛ ዓለይሂ ሰላቱ ወሰላም እና አላህ ሱብሐነ ወተዓላ ከትክክለኛ ሙእሚኖች አድርገን። አላህ የሐፈዘኩም። አሰላሙ አሌይኩም። ብዙ ጊዜ ስለ ዝምታ ሲወራ ትሰማላችሁ። ዝም በሉ ዝም በማለት ያተርፍ ያለሁ እንጂ በፍጹም ከስር ያላውቅም። ዝምታና ብዙ ዝም በሉ ስለ ዝምታ ብዙ ነገር ይወራል። ቁርአንና ሀዲስ ግን ስለ ዝምታ ብዙ ነገር አውርቷል። ሐዲሳቶች በተለይ በጣም ብዙ ሀዲሳቶች አሉ ስለ ዝምታ የሚያወሩ የአላህ መልእክተኛው ዓለይሂ ሰላቱ ሰላም በሐዲሳቸው ምን ይላሉ? መንሶመተ ነጃ አሉ። ዝም ያለ ነጃ ወጣሉ። ያላህ መልእክተኛው ዓለይሂ ሰላቱ ሰላም በሌላ ሐዲሳቸው

መልክ በመልካም ንግግር አደረኸን። በሌላም ሀዲሳቸው ምን ይላሉ? ቁሉ ኸይረን መልካምን ነገር ተናገሩ። ተግነሙ ተግነሙ ያኔ ታተርፋላችሁ። ወስኩቱ ዝም በሉ። አንሸሪን ከሸር ነገር ተስለሙ፣ ሰላም ትሆናላችኋሉ። ያኔ አንድ ሰው ከሸር ነገር ዝም ካለ ሰላም ይሆናል። ያላ መልእክተኛ ዐለይሂ ሰላቱ ሰላም በሀዲሳቸው ኢነከ ለንተዛሉ ለን ተዛሉ አትቆጠብም እኮ ሳሊመን ሰላም መሆኗን ማለት ነው። ማሰከተ ዝም እስካልክ ድረስ ፈኢዛ ተከለምተ ከተናገርክ ግን መናገር ካለብህ አለመናገር ከመናገር መናገርህ ተሽሎ ካገኘኸው ኩቲበት ኩቲ በለከ ለአንተ ይጻፍልሃን፣ አው ዓለይክ ወይ በአንተ ላይ ይጻፍልሃን። መልካም ከተናገርክ ለአንተ ይጻፍልሃን፣ ጥ መጥፎ ከተናገርክ ደግሞ በአንተ ላይ ይጻፍብሃን አሉ ያላ መልክተኛ ለ ሰላት ሰላም

ከሊሳኔ ወይም ከመላሴ ሸር እያሉ የአላህ መልዕክተኛ ዐለይሂ ሶላቱ ወሰላም ይህንን ዱዓ እንድናደርግ ያዙን ነበረ። ስለዚህ በምንችለው አቅም እነዚህን ነገራቶች ልንጠቀምባቸው ይገባል። ዝምታ በጣም ደስ የሚል ነገር ነው። መናገራችን ካለመናገራችን ተሽሎ እስካላገኘ ነው ድረስ መናገራችን ጥሩ አይደለም። ስለዚህ ዝም ማለት ብዙ ነገራቶችን እናተርፋለን። ቀደምቶቻችን ዝም በማለታችን አተረፈን እንጂ ዝም በማለታችን ከስራን አናውቅም ይላሉ እና ስለዚህ፣ ከመናገራችን በፊት አስበን እንናገር። የምንናገረው ነገር ያንን ነገር ያተርፋን ወይስ ደግሞ ያከስረን? ያተርፈን ከሆነ እንናገር፣ ያከስረን ከሆነ ግን እንቆጠብ ማለት ነው። አላህ ሱብሃነሁ ወተዓላ ዝም ካሉት ያድርገን፣ መልካም ከሚናገሩት ያድርገን፣ ለሰዎች መልካም ከሚያስ ብዙዎቻችን ሙስሊሞች ነን እንላለን። ነገር ግን ስለ እስልምና ትርጉሙን እራሱን ማነቅ ብዙዎች ስለለን፣ እስልምናስ ምን ማለት ነው፣ ከምን መራቅ ምን መተግበር ነው የሚለውን ነገር ምንመለከት ይሆናል። በተጨማሪም የኢስላም መራቲቦች ስንት ናቸው፣ ኢስላም የሚለው ትርጉሙ ምንድነው፣ የመጀመሪያ ከዚ መራቲቦቹ ስንት ናቸው እነማናቸው የሚለው እናያለን። አርካሉ ኢስላም ስንት ነው እነማናቸው የሚለው እናያለን። አርካሉን ኢማን ስንት ናቸው እነማናቸው የሚለው እናያለን። ማአይነል ኢሕሳን ማለት ምን ማለት ነው ምንል የሚለውን ደግሞ እናያለን ሻሃደት ወላይላ ኢለላህ ስንል ምን ማለታችን እንደሆነ እናያለን። እንደዚሁ መሐመድ ረሱሉላህ የሚለውንም ደግሞ እናያለን። ምክንያቱም እነዚህ ካለሉ እነዚህን ካላወቅንና ካልተገበርናቸው ሙስሊሞችንን ማለታቸው ምንም ትርጉም የለውም። ሙስሊሞችንን ማለታችን ማለት ነው፣ ገብቷቸን ዋናውና መሰረታዊ የሆነ የሚባሉ ነገራቶች እነዚህ ስለሆነ ማለት ነው። የመጀመሪያው አልኢስላም ሁወ

እጅ መስጠት ወይም መጎተት የሚባለውን ነገር መታዘዝ የሚባለውን ነገር ላላህ ሱብሃነሁ ተአላ ብቻ ማድረግ። ሌላው ደግሞ ወለበራአቱ ሚነሽርክ ወአህሊያ ከሽርክና ከእሷ ዘመዶች ወይም ደግሞ ከሽርክ ነገራቶች በአጠቃላይ ና ከእሷ ከሚወክሉ ነገራቶች ባጠቃላይ መራቅ፣ ግልጽ ነው መራቅ። ይሄ ኢስላም ተብሎ ይጠራል። መራቲቡል ኢስላም ስንት ናቸው? መርተባዎቹ ስንት ናቸው? ሶስት ናቸው። የመጀመሪያው አልኢስላም እራሱ ነው። ሁለተኛው ወልኢማን ኢማን ነው። ሶስተኛው ወልኢህሳን ኢህሳን ነው። ኢስላም ማለት ቅድም እንዳየ ነው። ኢማን ማለት ደግሞ ምን ማለት ነው? ባላስ ባለት ላይ እናየዋለን። ኢህሳን ማለት በማለት ነው የሚለውን ደግሞ ቀጣይ የምንመለከት ይሄናል። የመጀመሪያው የምንመለከተው አርካኑል ኢስላም አርካኑል ኢስላም የእስልምና መሰረቶች ስንት ናቸው? አምስት ናቸው። የመጀመሪያው

የረመዳን ላይ የፊጥር ጊዜ የሚሰጠዋለን እንደገና ደግሞ ዘካተ ልማል የሚባለው ማለት ነው። ሌላው ደግሞ ምንድን ነው? ወተሱም ረመዳን ረመዳንን መጾም ከዓመት አንዴ የሚመጣለ እሱን መጾም። ሌላው ደግሞ ምንድን ነው? ወተሐጁል በይታ ኢንስተጣዕተ ኢለይህ ሰቢላ ሀጅን ማድረግ ነው። ይህን መሄጃውን ና መመለሻውን የምትችል ከሆነ ወደዛ የሚኬድበትን መብላው ወይም ደግሞ ገንዘቡን የሚችል ከሆነ ወደዛ የሚያስኬደውን ነገር በዛ ሀጅ ማድረግ ይሄ አምስተኛው ማለት ነው። ሁለተኛው ምንድ ነው አርካኒን ኢማን፣ የኢማን መሰረት ምንድን ነው የኢማን መሰረት ስንት ናቸው? ስድስት ናቸው። የመጀመሪያው አንቱ ሚነቢላ በአላህ ልታምን ነው። ወመላይከት ይህ በመላይካዎች ልታምን ነው። ወክቱብ ይህ በኪታቦች ልታምን ነው። ወረሱል ይህ በረሱሎች፣ ወልየውሚ አኪር በመጨረሻው ቀን፣ ወቱእሚነ ቢቀደሪ ኸይር ወሸር ይህ በኸይርም ሆነ በሸር አላ ሱብሃነሁ ወተዓላ በወሰነው ነገር ልታምን ነው። ይሄ አርካኑል ኢማን ተብሎ ይጠራል ሌላው ደግሞ ማዕነል ኢሕሳን ኢሕሳን አንድ መራቲ ብቻ ነው ያለው ምን ማለት ነው እሱም ማዕናው ምንድነው ምንድን ነው ሲባል አን ተዕቡደ ላህ አላህን ልታመልክ ነው ከአነከ ተራሁ እሱን እንደምታይ ሆነህ ፈኢን ለምታኩን ተራሁ እሱን እንኳን ባታዩ ፈኢነሁ የራክ እሱ ይመለከተሃልና ስለዚህ ኢሕሳን ማለት ይሄ ነው ምንድነው አራተኛው ምንድን ነው

ነፊ ማድረግ ወይም ደግሞ ውድቅ ማድረግ ነው። ሁለተኛውን ደግሞ ምንድን ነው? ኢላላህ የምትለዋናት ኢላላህ የምትለዋት ደግሞ ሙስቢተን ጀሚዐ ሊዕባደት ላ አላ ስብሃነወተዓላን በብቸኝነት አምልኮን በአጠቃላይ ለአላ ስብሃነወተዓላ ብቻ ማድረግ ነው። ዋህደ ሁላ ሸሪከ ለሁ፣ ለእርሱ ብቸኝ አድርገን ከእርሱ ውጭ አጋር ምናምን የሚባሉትን ነገራቶች ውድቅ ስናደርግ እሱ ምን ይባላል? ኢላላህ የሚለውን ነገር ያጸድቅልናል ማለት ነው። ሁለተኛው ምንድን ነው

መለክ ነው ብሎ መቀበል። ይህ ነው እንግዲህ። እና እነዚህን ነገራቶች በምንችለው አቅም ልናውቃቸው ልንተገበራቸው ይገባ። ምክንያቱም እነዚህ ከሌሉ ኢስላም የሚባለውን ነገር አላወቅ ነው። እነዚህ ሲኖሩ፣ እነዚህ መሰረታዊ የሆኑ ነገራቶች ሲኖሩ ነው ሌላውን ነገራቶች መፈጸም የምንችለው። ሌሎችን ነገራቶች ከዚህ በኋላ ነው የሚመጡት። እነዚህ ዋነኛውና የመጀመሪያውና ዋነኛው እነዚህ ናቸው። እነዚህን እነዚህን ማዕናዎቿን እንደገና ደግሞ እነዚህ የሚያበላሹ ነገራቶች ምንድናቸው? የሚለውን ነገር ራሱ በደንብ ማወቅ መቻል ያለብን እነዚህን ትንትን አድርገን ካወቀን ሌላው ነገር ቀላል ሰለም ይሆን ማለት ነው። አላህ ገር ያድርግልን፣ ተውሂድ ላይ ይግደልን፣ መጨረሻችንን ያሳምርልን፣ ከጀሃነም እሳት ከቀብር ቅጣት አላህ ይጠብቀን፣ ጀነቱል ፊርደውስን አላህ ይወፍቀን፣ መጨረሻችንን ያሳምርልን፣ ዱኒያ ኸራችንን አላህ ያስተካክልልን፣ ተውሂድ ላይ ይግደልን፣ ኢስላም ላይ ይግደልን። አላህ ያፈዘኩም። አሰላሙ አሌይኩም። አንዷ ምን ትላለች? ልወልድ ወደ ቤተሰቦቼ ሄድኩኝ። ከዛ በኋላ ቤተሰቦቼ ጋር ሂጄ አርባ ቀን ከተቀመጥኩ በኋላ ባለቤቴ እንድትመለሽ እፈልጋለሁ አለኝ። ትንሽ ልቆይ ብለውም ነገር ግን አሳመነኝና ልመጣ ስል እህቶቼ አትሂጅ አትሂጂ ከሁለት ሳምንት በኋላ ሂጅለትኝ ሁልጊዜ አንድ አይነት ምናምን ብለው አሳመኑኝና እምቢ ሲሉኝ እሱን አልመጣም ብዬ እምቢ አልኩት። ቢለምነኝ ቢለምነኝ እምቢ አልኩትኝ። ከዛ በኋላ ዘገኝ። ስልክም አይደውልም፣ አይጠይቀኝም። ሲጠይቀኝ በየቀኑ ሲደውልኝ የነበረ አይደውልልኝም። ከዛ ዘገኝ። ከዛ ከሁለት ሳምንት በኋላ ብዬው ስለነበረ ከሁለት ሳምንት በኋላ ደወልልኝ መጣና ልጄ ጋራ ይዞኝ ወደ ቤት ገባ። ወደ ቤት ስገባ ግን እንደጠበቅኩት አላገኘሁትም። አንቺ ሁለት ሳምንት አልመጣም ስትኝ አግብቻ አለሁኝ። ስለዚህ ባለቤቴ ደግሞ ፎቅ አስቀምጫታለሁኝ። ወደ ፎቅ እንዳታቀኝ። አንቺ ከቤትሽ የፈለግሽው ነገር ይሟላልሻል። ስለዚህ ከፎቅ እንዳታቀኝ ብሎ አስጠነቀቀኝ። ከዛ በኋላ ስጮህበትኝ ከፈለግሽ ተፈትሽ መሄድ ትችያለሽ፣ ወደ ቤተሰቦችሽ ቤተሰቦችሽ ጋር መመለስ ትችያለሽ። ከፈለግሽ ከፈለግሽ ደግሞ ኑሪ ይላታል ማለት ነው። ከዛ በኋላ እሺ ትልና እያለቀሰች ከታች መኖር ጀመረች ማለት ነው። ምነው ባልሰማሁኝ፣ የእህቶችን ንግግር ባልሰማሁ ኖሮ እያለች ተቀመጠች ማለት ነው፣ እዛ ከቤቷ ከዛ እንደዚሁ እያለች እያለቀሰች ከፎቅ እንግዲህ የዛች አዲስ የተገባችው ሴት ጫማዋን ይሄ ምንድን ነው የሚባለው ይሄ ቀጭቋ የሚለው ጫማ የለም፣ ያንን ጫማ ትሰማለች። በቃ እንደዛ ስትሰማ በጣም ትናደዳለች። እሱም ደግሞ አብዛኛውን ሰዓቱን ከዛችኛ ከአዲሷ ሙሽራ ጋር ነው የሚያሳልፈው ማለት ነው። ከዛ ከሳምንት በኋላ አዲስ ልብስ ቆንጆ ሆነች፣ ልበሽና አዲሷ ሚስቴ ላስተዋወቀች ነው። ስለዚህ አዲስ ልብስ ልበሽ ይላታን ማለት ነው። እሺ ብላ አዲስ ልብስ ለበሴ፣ እምቢ ብላ ነበረ፣ ነገር ግን አስገደዳት ማለት ነው። ግዴታ መልበስ ያለበሽ፣ መተዋወቅ አለብሽ ምናምን ይልና ያስገደዳታን። እሺ ብላ ለበሰች። ለበሰችና ወደ ፎቅ ስትወጣ፣ አሁንም ያንን ጫማ ቀጭቋ ስትል ይሰማታል ማለት ነው። ትሰማለች እሷ። ከዛ እንደዛ ስትሰማ፣ ወይኔ ብላ እራሷን ሳተች። ከዛ ውሃ እያፈሰሰባት ነቃች ማለት ነው። እስኪ ወደዛ ሂጂ ሄ ሲላትኝ ስታየው ቀጭቋ ስታደርገው የነበረችው አካል በግናት ማለት ነው። እና እሱ እንደዚያ ያደረገው ሊያስተምራት ነበረ፣ የሰው ወሬ አትስሚ፣ ተዛርሽን ወደሽ ኑሪ ሌላት ነበረ እንጂ አግብቶባት አልነበረም። እና ያው እንትን የበጎች እንትን ጥፍር ስለነበረ ቀጭቋ ስታደርገው የነበረው በጓ ነበረ ማለት ነው እና እና ጀልጣ ልታመጣብኝ ታመጣብኝ ነው እንደ ምናምን ብላ ደስ አላትኝ፣ ባለመግባቱ ከዛ በኋላ ያው የሰው ወሬ መስማት አቆመች ማለት ነው። እና ትዳር ውስጥ የሰውን ወሬ አታስገቡ። እነፉላን አሉኝ፣ እነፉላን አሉኝ ሳይሆን ትዳራችሁ ምንድን ነው የሚጠቅመው ምንድን ነው የሚጎዳው የሚለውን ነገር ከባለቤታችሁ ጋር ተመክራችሁ ያንን ነገር ነው በተግባር ያለባችሁ እንጂ ይህን ነገር ማድረግ አልነበረባችሁም የለባችሁም እንደ የሰው ወሬም ደግሞ ታለ ቤተሰብ ቢሆን